አድማጮች የትንሹ ብራርሊ ላውሪ ድል መንፈስ የጸናው አደራ ጥቋቁር ድመቶችን ከስምንት ዓመታት በኋላ ወደ ፕሪምየር ሊጉ መልሷል። ከገዳይ የካንሰር ሕመሙ ጋር በጽናት ታግሎ በእግር ኳስ ዓለምን አስተሳስሮ ገና በስድስት ዓመቱ 2017 ላይ ከዚህ ዓለም በሞት የተለየው ታማኙ የሰንደርላንድ ደጋፊ ብራርሊ ላውሪ ለጀርሜን ደፎ የሰጠው አደራ ከስምንት ዓመታት በኋላውን ሆኗል። ሰንደርላንድ ከብራር ሽኝት ጋር በዛ ዓመት 2017 ላይ ወረደ። ሰሜን ምስራቅ እንግሊዝ መቀመጫውን ያደረገው ሰንደርላንድ ዳግም ወደ ፕሪሚየርሺፑ ከስምንት ዓመታት በኋላም ታግሎ ተመለሰ። ታይኒ ሳይድ ደርቤም ዳግም ከሰሜን ምስራቅ እንግሊዝ ይጦፋል። እናንተ ሰባ ዓመት ሙሉ የዘለቀ የዋንጫ ሃንጎ በራችሁን በሌክ አፕ ገለጣችሁ፣ እኛም ስምንት ዓመት ጠብቀን ወደ ፕሪምየር ሊጉ ተመለስን። ከሰሜን ምስራቅ ታይኒሳይድ መንደር አሁን ብቻችሁን አትስቁም። የከተማው የእግር ኳስ ዳንኪራም የእናንተ ብቻ ሆኖ አይቀጥልም። ኒውካስል ጎረቤት ተቀናቃይ ሰንደርላንድ ተመልሷል። የናፈቀን የታይኒሳይድ ደርቤም ዳግም አግኝተነዋል። ስምንት ዓመት ሙሉ ስትስቁብን ነበር። ከእንግዲህ ግን ዳግም ብቻችሁን አትስቁም። ይህ የብላክ ካትስ የጠቋቁር ድመቶቹ ደጋፊዎች ከዊምብሌይ ገድል በኋላ ለጎረቤት ኒውካስል የተላለፈው መልእክት ነው። ሰንደርላንድ ሊድስና በርንሊን ተከትሎ በጥሎ ማለፉ ኮቨንትሪ እና ሼፊልድን ጉድ ሰርቶ ፕሪምየር ሊጉን ከታማኝ ደጋፊው ወዳጁ ብራድሊ ላውሪ አይረስ ያለምን ያነጋገረ ሕልፈት በኋላ ስምንት ዓመት ጠብቆ ዳግም ተቀላቅሏል። 2017 ከፕሪምየር ሊግ ወርዶ 2018 ጭራሽ ከሻምፒዮንሺፕ ወደ ሊጓን ተሻግሮ የነበረው የኒውካስሉ ባላንጣ ሰንደርላንድ በ2025 ወደ ገናናው ሊግ ዳግም ተመልሷል። ይህ ላንተ ነው ብራድ፣ ጀርሜን ሰንደርላንድ ወርዶ እንዳይቀር አደራ! ሰንደርላንድ ወርዶ እንዳይቀር አደራ! ምስኪኑ ሕፃን ብራርሊ ላውሪ ከእልፈቱ በፊት 2017 ላይ ለእንግሊዙ አጥቂ ጀርሜን ዴፎ የተሰጠው የመጨረሻው የምድር አደራ ነበር። ሰንደርላንድ የታማኙ ሕፃን ደጋፊውን ቃል በ2025 ፈጽሟል። የትንሹ ብራድ ከሰንደርላንድ የትውልድ ከተማ ክለቡ የእግር ኳስ ፍቅር ጋር የካንሰር አደገኛ ሕመሙን ለማሸነፍ በሕይወት ለመቆየትም በጊዜ የተደረገ የጸና ትግል፣ እስከ መጨረሻዋ የሕይወት ዘመን ሽራፊ ሰከንድ ተስፋ ያለመቁረጥ የነበረ የብራድ ታታሪነት የድል መንፈስ አደራ ሰንደርላንድን ዳግም ወደ ፕሪምየር ሊጉ ከወደቀበት መልሷል። እግር ኳስ፣ ሰብአዊነት ታማኙ የሰንደርላንድ ደጋፊ ብራድሊ ላውሪ ከአደገኛ የካንሰር መሙ ጋር ታግሎ በእግር ኳስ የሰንደርላንድ ጥልቅ ፍቅር ሁሉም በጋራ አስተሳስሮ ላይም መለስ የተሸኘው ሕፃን ማስታወሻ ብላክ ካትስ ጥቋቁር ድመቶቹም ከታይኒሳይድ ሰሜን ምስራቅ እንግሊዝ ዓለም ጎረቤታቸው ኒውካስልን እንቅልፍ ላይ ያስተኙ ዳግም ወደ ፕሪሚየር ሊጉ ተመልሰዋል።

ያጥቂው የኳስ ህይወትን በሚተርከው በቅርቡ በወጣው ፊልሙ ላይ በህይወት ሂደት ትንሹ ጓደኛው ብራሪ ላውሪ የፈጠረበትን ተጽዕኖ ዴፎ ያስረዳል። በፕሪምየር ሊጉ 162 ጎሎች ያስቆጠረው የቀድሞ የእንግሊዝ ብሔራዊ ቡድን ውጤታ ማጥቂ ጀርሜን ዴፎ 224 ላይ ባሰራው የኳስ ህይወት መንገዱን በሚተርከው ፊልሙ በህይወት መጽናትን፣ ነፃ ፍቅርን፣ አብሮነትን፣ ጓደኝነትን እድሜ፣ ጾታ፣ ድንበር እንደማይገድባቸው ህይወት በዚህ ዓለም በማንኛውም ቅጽበት ከነበረው ወዳልነበረው የመቀየረጥ አፈንታን ጭምር በደስታ በነጻነት መኖርን በዚህ ምድር በህይወት የተማርኩት ከርሱ፣ ከዛ ድንቅ ልጅ ከምርጡ የህይወት ጓደኛዬ ብራድሊ ላውሪ ነው ያገኘሁት ሲል ዴፎ ይመሰክራል። ብራድ ሁሌም በልቤ አለ። ሁሌም ትከተለኛለ። ሁሌም ትናፍቀኛለ። አንተ የኔን ህይወት ቀይረዋል፣ ሲል ጀርሜን ዴፎ ታማኙ የሰንደርላንድ ህፃን ደጋፊን ይዘክራል። አድማጮች ትንሹ ብራድ ዛሬ በህይወት ቢኖር ኖሮ እድሜው 14 ይደርሳል። ታማኙ የሰንደርላንድ ደጋፊ ካንሰርን ለማሸነፍ በእግር ኳስ ፍቅር ውስጥ ጸንቶ፣ ሁለቱ የታይኒሳይድ ደርቢ ባላንጣዎች የሰንደርላንድና ኒውካስል ዩናይትድ ደጋፊዎችን ጭምር በጋራ ያስተሳሰረው ኮከብ ነው ሁሌም በብላክ ካትስ ደጋፊዎች ልብ ውስጥም የሚኖረው ስላለማዩ የጥቋቁር ድመቶቹ ምልክት ብራድሊ ላውሪ until the end እስከ መጨረሻው ለድል የመፋለም የመታገል፣ የብላክ ካትስ ጥቋቁር ድመቶቹ ህያው የጸና መሰረት የሰሜን ምስራቁ እንግሊዝ ተወዳጁ አንጋፋው ክለብን በመጨረሻ ከታማኝ ደጋፊው ብራድሊ ላውሪ 2017 እልፈት በኋላ ስምንት ዓመት ጠብቆ ወደ ፕሪምየር ሊጉ በተአምር ተመልሷል። ጀርሜን ሰንደርላንድ ወርዶ እንዳይቀር አደራ። የትንሹ ብራድ ያደራ ቃል በመጨረሻም ከስምንት ዓመታት በኋላ በሰንደርላንድ አዳዲስ ኮከቦች ተመልሷል። ጀርሜን ዴፎም ከዌምብሌይ የዚህ ዘመን ጓደኛው ቃል ሲፈጸም ታዝበዋል። ብላክ ካትስ ሰንደርላንድ፣ የታይኒሳይድ ደርቢ ድምቀት፣ ጥቋቁር ድመቶቹ ዳግም ስምንት ዓመታት ጠብቀው ወደ ፕሪምየር ሊጉ ተመልሰዋል። ይህ ላንተ ነው ብራድ። እግር ኳስ ሰብአዊነት። ጀርሜን ዴፎ ታማኙ ህፃን የሰንደርላንድ ደጋፊ ብራድሊ ላውሪና ሰንደርላንድ ጥቋቁር ድመቶቹ ዳግም ወደ ፕሪምየር ሊጉ ከስምንት ዓመታት በኋላ ተመልሰዋል። ይህ ላንተነው ብራድ። ትሪቡን ሽርፍራፊ ሰከንዶች ሰንደርላንድ አንቲል ዘኤንድ እስከ መጨረሻው የመታገል የጸናው የብራድ መንፈስ ጥቋቁር ድመቶችን

ኒክ ናም ብላክ ካትስ ስ አድማጮች፣ ይህ አጋጣሚ በየትኛውም ጊዜ በሁላችንም ላይ ሊከሰት ይችላል። የእግር ኳስ ስፖርት ጨዋታ ከቅሪላ ማልፋትን በላይ የሰው ልጆች ማኅበራዊ ትስስር ትልቁ ቦታ ለመሆኑ ምስክር ነው። ሃይማኖት፣ ዘር፣ ቀለም፣ ሀብታም መሆን አሊያም ድህነት ከመልካምነት ሊገድቡን አይችሉም። ፍቅር ከፈጣሪ ነው። ህብረት፣ አንድነት መተባበር የቅል ቦናዎች ሁሉ መሠረት ናቸው። አምስት ዓመቱ ሕፃን እግር ኳስ ይወዳል። ሰንደርላንድን ይደግፋል። በውስጡ ከያዘው ስለ ምንነቱ ከማይረዳው መድኃኒት አልባዊ ካንሰር መሙ በላይ በሞት መንገድ ቆሞ እንኳን የሰንደርላንድ በሊጉ ሀያኛ መሆን ያስጨንቀዋል። የክለቡ አጥቂ ጀርሜን ዴፎ ደግሞ ድንገት ከአምላኩ የተላከለት የመዳን ተስፋው፣ የልብ ጓደኛው የሰንደርላንድ ደጋፊዎች ትንሹ ብራድሊ ያድኑ ሩጫ ላይ ናቸው። ጥቋቁር ድመቶቹ በዚህ ዓለም አንድ ብራድሊ ላውሪ ነው ያለው ሲሉም ይዘምራሉ። በስቃይም ውስጥ ሆኖ የስፖርት ማህበረሰቡን ትኩረት በሳበው ውድ ልጃቸው ይኮራሉ። ካንሰርን ለማሸነፍ እየታገለ ያለው በየውት ጣፈንታ መጥፎ አጋጣሚ ውስጥም ሆኖ ዓለምን እያነጋገረ የሚገኘው የብራድሊ ላውሪ አሳዛኝ ታሪክ ከየት ጀመረ? ጄማ ላውሪ የብራድ እናት የምስኪን ልጇ የህይወት ገጠመኝን ላይቲቪ ታወጋለች። እምባ የተናነቃት ስለ ትንሹ ልጇ ታታሪነት ትተርካለች። ብራድ ድንቅ ልጅ ነው። ልቡ ጠንካራ። እናቴ አይዞሽ ካንሰርን አሸንፈዋለሁ ይለኛል። ሁሌም ሳቂታ ነው። እርሱ ቤተሰባችንን ሲቀላቀል ፍቅራችን ጨመረ። ግንቦት 17 2017 ብራድ ሲወለድ ጤነኛ ነበር። አንድ አመት እስኪሞላው ለአንድም ቀን እንኳን ታሞ አያውቅም። የሁላችን የደስታ ምንጭ ግን በአንድ አጋጣሚ ሁሉን ነገር አሳጣን። ጥር ወር 2012 በክሪስማርስ ዋዜማ ብራድ ድንገት ታመመብን። ወደ ሆስፒታል አቀናን። ዶክተሮች የሚነግሩንን ለመቀበል ተቸገርን። ሁሉ ነገር ጨለመብኝ። ህፃኑ ልጄ ምንም በማያውቀው የኒሮብላስቶማ የነርቭ ካንሰር ተጠቂ መሆኑ ተነገረኝ። ኒሮብላስቶማ ካንሰር እንግሊዝ ውስጥ በየአመቱ ከሚወለዱ ህጻናት ቢያንስ በአንድ መቶ እንደሚከሰት ሀምሳ ያህሉንም ፈጥኖ ለህልፈት እንደሚያበቃ ቀሪዎቹን ደግሞ በከፍተኛ የሕክምና ትሪትመንት ህይወታቸውን ለማራዘም ዶክተሮች እንደሚረባረቡ፣ የመዳን ተስፋው ግን ከመርፌ ቀዳዳ የጠበበ መሆኑ ተገለጸልን። አላመንኩም፣ እንደ መጮህ አደረገኝ። ጄማ ትቀጥላለች። ብራድ ከዛ ምሽት አንስቶ ወደ ቤቱ ሳይመለስ ቀረ። ይኸው ዛሬም ድረስ ሆስፒታል ነው። አብዛኛውን ጊዜ በህይወትና ሞት መካከል አሳለፈ። የህፃኑ ልጄ በደንብ ያልጠነከሩ ገላዎች በተለያዩ የሜዲካል ክትትሎች ተበሳሱ። ዶክተሮች ተስፋ እንድ ቆርጥ ነገሩኝ። ለ15 ቀናት ሳይነቃ የሚያሳለፈበት ጊዜ አለ። በዚህ እድሜው ከአምስት ጊዜ በላይም ቀዶ ጥገና አድርጓል። የአምላክ ስራ ብራድ ሞትን አሸንፎ ተነሳ። ሐኪሞቹ ሁሉ ተገረሙ። በላቄ ህክምና ክትትል ሶስት አመታትን አሳለፈ። መሻሻሎችን አሳየ። ሰውነቱ ታደሰ። ሐኪሞቹ የልጁን ጥንካሬ አደነቁ። እንዲህ አይነት የውስጥ ብርታት በበርካታ ህጻናት እንደማይታይ ገለጹልኝ። ካንሰሩ ከደሙ እየወጣ መሆኑ ተነገረኝ ግን በማንኛውም ጊዜ እንደገና ሊፈጠር እንደሚችል ተገለጸልኝ። አምላኬን አመሰገንኩ። የአካባቢያችን ትልቁ ክለብ የብራድ የልብ ወዳጅ ሰንደርላንድ ላለፉት ሶስት ዓመታት አብሮን ዘለቀ። ከ300 ሺ ፓውንድ በላይ ወጪ ማደረግን ሰንደርላንድና ደጋፊዎቹ ባይኖሩ እኔና አባቱ ኬት አምጥተኔን ሁላ ወጪ ጄማ የብራድሊ ላውሪ ና ትቀጥላለች አሁን ትንሹ ልጄ ፀሐይን በደንብ ተመለከተ። እንደ ኩዮቹ ትምህርት ቤት ተጓዘ። ማሚ ዶክተሮች ለምን ጸጉሬን ይላጩኛል? ዳግም ወደ ሆስፒታል አልሄድም አይደል? ኳስ ግዥልኝ። ከአባቴ ካርል ጋር ወደ ስቴዲየም ኦፍ ላይት ማቅናት እፈልጋለሁ አለኝ። ብራድ የጀርሜን ዴፎ አድናቂ ነው። ዶክተሮች ግን ክትትላቸውን ቀጥለዋል። እናም ውድ ልጄ ላይ ዳግም ካንሰሩ መፈጠሩ ተነገረኝ። በመጨረሻው ደረጃ እንደደረሰም ተገለጸልን። ከእንግዲህ ብራድን ለወራቶች ብቻ ማየት እንደምችል ተረዳው። ሐዘን ቤተሰባችንን ወረረው። ብራድ ግን አይዟችሁ ዳግም ካንሰርን ማሸነፍ አይቀርም አለን። በህይወት እስካለ ድረስ በደስታ መኖር እንደሚሻ ነገረን። ማን ይሄንን ከአምስት አመት ታዳጊ ይጠብቃል? ውስጣችን በሐዘን ቢቆስልም እርሱ ፊት በርትተንታየን ታየን። አሁን አሳዛኙ ታማኙ የሰንደርላንድ ደጋፊ ለመርዳት የስፖርት ማህበረሰቡ ተረባረበ። ምናልባትም ወደ አሜሪካ አቅንቶ ለተሻለ ትሪትመንት አስፈላጊ የሆነው 70 ሺህ ፓውንድን ፈጥነን አገኘን። ዶክተሮች ግን የብራድ ካንሰር በመጨረሻው ስቴጅ ስለደረሰ ብዙ እንዳንለፋ አስጠነቀቁን። ሰንደርላንድ በገቢ ማሰባሰቢያው ዋና ተዋናይ የሆነ ጀርሜን ዴፎና ጓደኞቹ ብራርሊ ላውሪን ወደ ሆስፒታል እየተመላለሱ ይጠይቁ ጀመር። ብራድም የሚወደው ክለብ ኮኮቦ ሰዎችን በቅርብ ማየቱ ደስታ ሰጠው። ልቡን አጠነክረው ሰንደርላንድ ከሊጉ እንዳይወርድ ለተጫዋቾቹ ተናገረ። ሰንደርላንድ ከኤቨርተን፣ ሰንደርላንድ ከቼልሲ በነበረው ጨዋታ ብራድ ዓለምን ተዋወቀ። ጋርዲዮላንም አገኘ። ከዲያጎ ኮስታ ኳስ ተቀባበለ። የቼልሲው ሁለተኛ ግብ ጠባቂ ቤጎቪች ላይ ፍጹም ቅጣት ምታስቆጠረ። ከቼልሲ ኮከቦች ጋርም ፎቶ ተነሳ። አንቶኒዮ ኮንቴ አይዞ አለው። አደገኛው ካንሰርን እየተፋለመ ያለው ህፃን ከእግር ኳስ ኮከቦቹ ልዩ ድጋፍ አገኘ። የስፖርት ማህበረሰቡም የሞት ቀኑን እየቆጠረ ባለው ትንሹ የሰንደርላንድ ደጋፊ ብራድሊ ላውሪ ጥንካሬ ተገረመ። የብላክ ካትስ ደጋፊዎችም ዘ ን ዋን ላውሪ ኢን ዘ ወርልድ ሲሉ የአምስት ዓመቱ ታዳጊ ስምን እየጠሩ ሁሌም ይዘምራሉ። ብራድ የሰንደርላንድ ደጋፊዎች ማህበር የክብር አምባሳደር ነው። የካንሰር በሽታው ትግሉ እውቅናውን ከሰሜን ምስራቅ እንግሊዝ ከተማ አሻግሮ ዓለም አቀፍ አድርጎታል። ብራድሊ ላውሪ ካንሰር ፋይት በተሰኘው ድረገጹ ገና በጨቅላ ዕድሜ የገጠመው የህይወት ጣውረድን ለሌሎች በማስረዳት ከእርሱ እንዲማሩ ይተጋል።

ይሄ ልጅ የተለየ ነው ይላል ጀርሜን ዴፎ። ሁሌም ወደ እርሱ ስናቀና በሰንደርላንድ መለያ እናገኘዋለን። ጀርሜን ዛሬ ከኔ ጋር በሆስፒታል እደር። ካንተ ጋር ሰውን ደስታ ይሰማኛል። ጎሎች እንዴት እንደምታስቆጥር ታስተምረኛለ። እንደመወድ ታውቃላ። አይደላለኝ ስሜቴን መቆጣጠር ተሳነኝ። በህይወቴ ትንሹ ብራድን ጓደኛ ካደረኩ በኋላ ፍቅር ሁሉን እንደሚያሸንፍ አሳየኝ። እናመሰግናለን ዴፎ፣ እናመሰግናለን የእንግሊዝ እግር ኳስ ማህበር። ብራድ የቪአይፒ መስተንግዶ ተደርጎለታል። ጓደኛው ዴፎ በጨዋታው ጎል በማስቆጠሩ ይበልጥ ደስታው ጥፍ ድርብ ሆኗል። ነዋል አላውቅም ልጄ መቼ እንደሚያመልጠኝ። ሁሉም ከጎናችን ነው። ይህ የአምላክ ስራ ነው። ፈጣሪ ብራድን ወደዚህ ዓለም ያመጣው ለዚህ ይሆናል፣ በጨቅላ ዕድሜው በመጥፎ መንገድ ውስጥም ሆኖ ታላላቆችን ሊያስተምር። ይህ የውስጥ ጥንካሬው ይገርማል። ማሚ አንድ ቀን ለሰንደርላንድ መጫወት አይቀርም ይለኛል። እንደጓደኛው ዴፎ በጎሎቹ ሰንደርላንድን መርዳት ይመኛል። የእናቱ ጄማ አስተያየት ነው። እግር ኳስ፣ ሰብአዊነት፣ ጥልቅ ፍቅር ጀርሜን ዴፎና የትንሹ የሰንደርላንድ ደጋፊ ብራድሊ ላውሪ ትግል ካደገኛው የካንሰር በሽታው ልብ የሚነካው ታሪክ ትንሹ ብራድ በመጨረሻ እጁን ሰጥቷል። የስድስት ዓመቱ ድንቅ ልጅ አይረሴ ፈገግታውን እንደያዘ የሞት ቀኑን ቆጥሮ በእናት አባቱ እቅፍ ውስጥ እንዳለ ላይ መለስ በዛው አሸልቧል። አንቴልዘኤንድ እስከ መጨረሻው ለድል የመፋለም የመታገል የብላካት ጥቋቁር ድመቶቹ ሕያው የጽና መሠረት የሰሜን ምስራቁ እንግሊዝ ተወዳጁ አንጋፋው ክለብን በመጨረሻ ከታማ ደጋፊው ብራሊ ላውሪ 2017 እልፈት በኋላ ስምንት ት ዓመት ጠብቆ ወደ ፕሪምየር ሊጉ በተአምር ተመልሷል። ጀርሜን ሰንደርላንድ ወርዶ እንዳይቀር የትንሹ ብራድ ያደራ ቃል በመጨረሻም ከስምንት ዓመታት በኋላ በሰንደርላንድ አዳዲስ ኮከቦች ተመልሷል። ጀርሜን ዴፎም ከዌምብሌይ የሕይወት ዘመን ጓደኛው ቃል ሲፈጸም ታዝበዋል። ብላክ ካትስ ሰንደርላንድ፣ የታይኒሳይድ ደርቢ ድምቀት፣ ጥቋቁር ድመቶቹ ዳግም ስምንት ዓመታት ጠብቀው ወደ ፕሪምየር ሊጉ ተመልሰዋል። ይህ ላንተ ነው ብራድ። እግር ኳስ ሰብአዊነት። ጀርሜን ዴፎ ታማኙ ሕፃን ሰንደርላንድ ደጋፊ ብራርሊ ላውሪ እና ሰንደርላንድ ጥቋቁር ድመቶቹ ዳግም ወደ ፕሪምየር ሊጉ ከስምንት ዓመታት በኋላ ተመልሰዋል። ይህ ላንተነው ብራድ። ትሪቡን ሽርፍራፊ ሰከንዶች